በሲዳማ ክልል ጤና ቢሮ ጤናና ጤና ነክ ግብአት ጥራት ቁጥጥር ባለሥልጣን ዋና ዳይሬክተሩ አቶ ቡሪሶ ቡላሾ ምግብ ደህንነቱ ተጠብቆ ምንም ባዕድ ነገር ሳይደባለቅበት ወደ ህብረተሰቡ እንዲደርስ ባለሥልጣኑ በልዩ ትኩረት እየሰራ መሆኑን አንስተዋል። ሆኖም በአንዳንድ የክልሉ አካባቢዎች ምግብን ከባዕድ ነገር ጋር ቀላቅሎ ማቅረብ አልፎ አልፎ እንደሚስተዋል አንስተዋል። የምግብ ቅየጣ በጣም የተበራከተ ነው ያሉት ከሚቀየጡ ምግቦች በዋናነት ከዚህ ከጤፍ ዱቄት ጋር ተያይዞ በርካታ ነገሮቿን የበዙ እየመጡ ያሉበት ሁኔታ አለ። ከማር፣ ከቂቤ ጋር ተያይዞ፣ ከበርበሬን ጋር ተያይዞ በጣም ሰፋ ያሉ ችግሮች እየመጡ ነው ያሉት። ከዚህ በተጨማሪ አሁን ላይ ደግሞ ከአዮዲን ያልበለጸገ ጨው ለህብረተሰቡ የማቅረብ ሁኔታ ነው ያለው። በተለይ ጨው፣ ጥሬ ጨው ለቆዳ ፋብሪካ ብቻ የሚውል ለምግብነት የማይሆን በአዮዲን ያልበለጸገ ጨው በብዛት በገበያ ላይ እየታየ ነው ያለው። ይህንንም የፌዴራሉ ምግብና መድኃኒት ባለስልጣን በየጊዜው ከገበያ ሪኮል የሚደረጉ ከበያ የሚሰበሰቡ አዮዲን የሌላቸውን ጨው በየጊዜው ኖቲፋይ እያደረገ የሚሄድበት ሁኔታ አለ። ከዚህ ጋርም ተያይዘው እኛም ይህንን በመከተል በክልላችን ከተለያዩ ቢሮዎች ጋር ተቀናይተን የገበያ ቅኝት አድርገን ከገበያ የምንሰበስብበት በርካታ ምርቶች አሉ። ከጨው ጋር ተያይዞ ባለስልጣኑ የጥራት ደረጃቸው ያልተረጋገጡና ከደረጃ በታች የሆኑ ምርቶች በተለይም ለምግብ አገልግሎት እንዲውሉ የተዘጋጁ ምርቶች ከገበያ እንዲወጡ ስለማድረጉም አንስተዋል። ባለፉት ሁለት ወራት ብቻ ከንግድና ገበያ ልማት ቢሮ ጋር፣ ከሀዋሳ ከተማ ጤና መምሪያ ቁጥጥር ዘርፍ ጋር፣ ከሀዋሳ ከተማ ንግድ መምሪያ ጋር በአንድ ላይ በጋራ በመቀናጀት በርካታ የጨው ምርቶች ጥሬ ጨው ለገበያ ያቀረቡትን በርካታ ሰብስበናል። አሁን በቅርቡ በለኩ ከተማ እንዲሁ ተደብቆ ቤት ማንም ሰው ሳያውቀው ማሽን አስገብቶ ሪፓክ የሚያደርግ ግለሰብ አግኝተን በቁጥጥር ስር ያዋልንበት ሁኔታ ነው ያለው። እንደ ክልል ደህንነቱ የተረጋገጠ ምግብ ለማህበረሰቡ እንዲቀርብ እየተሰራና በዚህ ረገድም ለህብረተሰቡ የግንዛቤ ስራው እየተከናወነ መሆኑን አቶ ቡሪሶ ተናግሯል። እንደ ክልላችን ባለፈው ሰኞ ዕለት ከሰላሳ ሁለቱም ቀበሌ የሚገኙ የቀበሌ ሊቀመናብርታትን በመሰብሰብ ንግድና ገበያ ልማት ቅርንጫፍ ጽሕፈት ቤቶችን የክፍለ ከተማ አስተዳዳሪዎችን ፕላስ ደግሞ የፖሊስ አዛዦችን ሰብስበን ሰፋ ያለ ግንዛቤ ሰጠን። አሁን በስፋት የተሰራ ነው ያለው ከተማ ውስጥ የትኛውም፣ ማንኛውም እንጀራ አቅራቢ ህጋዊ ፍቃድ ሳይኖረው የብቃት ማረጋገጫ ሳይሰጠው ወደዚህ ተግባር እንዳይሰማራ የተደረገበት ሁኔታ ያለው። ከዚህ ጋር ተያይዞ ህብረተሰቡም ደግሞ የነቃ ተሳትፎ ሊያደርግ ይገባል። በክልሉ ባለፉት ሁለት ወራትም ለናሙና ከተላኩ ሰባት ዱቄቶች አምስቱ ችግር ያለበት እንደሆነ በላቦራቶሪ መረጋገጡ ነው ማስረድተዋል። ዱቄት ጋር ተያይዞ ሰባት ናሙና ልከናል። ሰባቱም ናሙና ከተላኩት ውስጥ አምስቱ ችግር ያለበት ነው የላብራቶሪ ውጤት መጥቷል። ውጤቱ ደግሞ ለጤና ችግር ለጤና ጠንቅ እንደሆነ የሚያሳይ ውጤት ነው። ይህንን ያው ህጉን በተከተለ መልኩ ለህብረተሰባችንም ይፋ እያደረግን የምንሄድበት ሁኔታ ስላለ ኤግዞስቲቭሊ ደግሞ በዚህ በምግብ ላይ ትልቅ አቴንሽን ሰተን እየሰራን እንዳለ ለመግለጽ ነው።